የአራተኛ ክፍል ሂሳብ ትምህርት ነው። በመምህር መሐመድ ይመር ይቀርብላችኋል። ክፍል አራት እንደሚከተለው ነው እንወያያለን። እና በክፍል ሶስት እንደነገርኳቸው የድምፅ ጥራት ችግር አለ። አሁንም እንደዚሁ እንደቀጠለ ነው። እሱን ይቅርታ እየጠየኩኝ ይቀጥላል ትንሽ ጉንፋን እያስቸገረ ነው እና የርዝመት መለኪያ ምድቦች ዝምድናን በተማራችሁበት ወቅት ከከፍተኛ ምድብ ወደ ዝቅተኛ ምድብ እንዲሁም ከዝቅተኛ ምድብ ወደ ከፍተኛ ምድብ መቀየር ይችላችኋል ይላል። ይህ ሲል እንግዲህ እዚህ ላይ ምን ለማለት ነው? ለምሳሌ አንድ ሜትር

በምንቀይርበት ጊዜ ምንድነው የምናደርገው? ማካፈል ነው ማለት ነው። ቀጥሎ የምናስታውሰው ነገር እና አንድ ሲካፈል በአንድ ሺህ ይሆናል እና ዜሮ ነጥብ ዜሮ ዜሮ አንድ ኪሎ ሜትር እንላለን ማለት ነው። ከትልቅ ወደ ትንሽ መቀየር ደግሞ ሴንቲ ሜትር ዳሽ ሚሊ ሜትር ይሆናል። ሴንቲ ሜትር ትልቅ ነው፣ ሚሊሜትር ትንሽ ነው። በሴንቲ ሜትር እና በሚሊ ሜትር መካከል ያለው ግንኙነት በአስር ይገናኛሉ። ከዚያም ሴንቲ ሜትር ምንድነው? ትልቅ ነው። ወደ ትንሽ በሚቀየርበት ጊዜ ማብዛት ነው። አንድ ሲባዛ በአስር አስር ሚሊሜትር ይሆናል እንላለን አሁን ደግሞ በተለያዩ ምድቦች የተሰጡትን ወደ አንድ አይነት ምድብ እንዴት እንደሚቀየሩ ትማራላችሁ ሲል፣ ይሄ ምን ማለት ነው? ለምሳሌ አንድ ዳቦ ሲደመር ሶስት ዳቦ እኩል ይሆናል አራት ዳቦ እንላለን። ነገር ግን አንድ ቂጣ ሲደመር ሁለት ዳቦ ስንት ይሆናል? አያችሁ፣ የተለያዩ ነገሮች ናቸው እና እነዚህም መደመር አይቻልም። ማለት አንድ አይነት መስፈሪያ ሊኖራቸው ይገባል። እናም ሀያ አምስት ሴንቲሜትር ከ ስልሳ ስምንት ሚሊ ሜትር የተለያዩ ናቸው ማለት እነዚህን አሁን ብንደምራቸው በሴንቲሜትር ሊጠራ ነው በሚሊ ሜትር፣ ሊጠራ እና አንዱ ወደ አንዱ መቀየር ይኖራል። ሁለቱም ይቻላል ወይ ኋላ የሚያሳያችሁ እንግዲህ ኋላ የሚያሳያችሁ ምንድነው? ወደ ሴንቲሜትር ቀይሩ ይላል። ወደ ሴንቲሜትር ቀይሩ ሲል እንግዲህ ሀያ አምስት ሴንቲሜትር አለ። ሀያ አምስት ሴንቲሜትር ሲደመር ማንን ነው የምንቀይረው ማለት ነው? ስልሳ ስምንት ሚሊሜትርን ነው የምንቀይረው ማለት ነው። ስልሳ ስምንት ሚሊሜትርን እንቀይርና እንደምራለን ስ ተሳቶላቸውዋል ሳዓሳል መፍጀት የተሰጠውን ወደ ሴንቲሜትር መቀየር ያስፈልጋል፣ ይለና ይኸውም 68 ሚሊሜትር ስንቀይር ወደ ምን ወደ ሴንቲሜትር። ሴንቲሜትርና ሚሊሜትር በ10 ይገናኛሉ፣ በማካፈል ነው ደግሞ። ከዚያም ስለዚህ 68 በ10 ሲካፈል አንድ ወደኋላ ስለምትዘል 6.8 ትሆናለች ማለት ነው ምን ሴንቲሜትር። ከዚያም መደመር ነው፣ 25 ሲደመር 6 ስምንት ሰላሳ አንድ ነጥብ ስምንት ሴንቲሜትር ይሆናል። ለላይ ስንመጣ ደግሞ ማንን እንድንቀይር ነው? ለህን ደግሞ የሚያዘን ወደ ሚሊሜትር ቀይሩ ካለ ስልሳ ስምንት አትነካም ማለት ነው ሀያ አምስትን ነው የምንቀይረው። እሺ ሀያ አምስት ሴንቲሜትር ከ68 ወደ ሚሊሜትር ለመቀየር መጀመሪያ በሴንቲሜትር የተሰጠውን ወደ ሚሊሜትር መቀየር ያስፈልጋልና፣ ይኸውም 25 ሴንቲሜትር ጉል 25 ሲባዛ፣ ይሄ ደግሞ ማብዛት ነው የሚሆነው 250 ሚሊሜትር ሆነ ማለት ነው። በመቀጠል የተቀየረው እና በሚሊሜትር ያለው መደመር ነው የሚሆነው 250 እና 68 ስንደምራቸው 318 ሚሊሜትር ይሆናሉ። አንድ መንገደኛ በመኪና 65 ኪሎ ሜትር ተጓዘ። በእግሩ ደግሞ 14 ኪሎ ሜትር ተጓዘ። በጠቅላላው መንገደኛው ስንት ኪሎ ሜትር ተጓዘ? በቃ ሁለቱም የተሰጠው በኪሎ ሜትር በኪሎ ሜትር ስለሆነ ቅድም እንደነገርኳቸው ዳቦ ዳቦ ከሆኑ ሁለቱም ይህን ያክል ዳቦ ማለት ይቻላል። ቂጣ ቂጣ ከሆነ ይህን ያክል ቂጣ እና በኪሎ ሜትር በኪሎ ሜትር ስለሆነ የተሰጠው ስልሳ አምስትንና አስራ አራትን ሲምፕሊ መደመር ሰባ ዘጠኝ ይሆናል። መልመጃ አራት ጥያቄዎች እዚህ ላይ ያሉ እነዚህን ጥያቄዎች እናንተ እየሞከራችሁ ይኸውና በሚቀጥለው ፕሮግራም እመጣበታለሁ። ከዚያም የሬክታንግልን ዙሪያና ስፋት አያይዘን እንቀጥልበታለን። ለዛሬ እዚህ ላይ ይብቃኝ። መምህር መዋመር ነኝ። ሰብስክራይብ፣ ሼር ላይ ረሳ ወራዮችን እጅግ አመሰግናለሁ። ጃም